በስምኣ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቱ ቤተሰቦቼ እንዴት አላችሁልኝ? ባያላችሁበት ሰላማችሁ ብዛ ያልኩኝ ዛሬም በአዲስ ቪዲዮ መጥተናል። አማራ ክልል ወሎ አካባቢ ላይ ሙስሊሞች መስጊድ እየሰገዱ የሰገዱ ሳለ ተገሉ። እሱንም ደግሞ ወደ ቤተ ክርስቲያን ለማምጣት አንዳንድ መረጃዎች እየወጡ ይገኛሉ። ቤተ ክርስቲያን ጥፋተኛ ናት እያሉ ይገኛሉ። አንዳንዱ ወገኖች ደግሞ ቤተ ክርስቲያን ጥፋተኛ እንደሆነች በቪዲዮ ምናየናል። የእስልምና ሃይማኖት ተቋም ደግሞ ለቤተ ክርስቲያን መግለጫ አውጥቷል ማለት ነው። ቤተ ክርስቲያን ምንም ባላደረገችው ነገር አሸባሪ ሊካ ቤተ ክርስቲያን እያጠቃች ትገኛለች እያሉ አስፋልት ላይ ሰላማዊ ሰልፍ ወጥተዋል ማለት ነው። ብዙ ወገኖቻችን ተመተዋል እያሉ እጅግ አጸያፊ ነገር ነው። እውነት ሃይማኖት ከሃይማኖት ጋር እንዲጋጭ የሚያደርግ አንዳንድ ሴራ ነው። እነሱንም ደግሞ የሚቃወሙት ወንድሞቻችን አሉ። ቪዲዮን ሁሉንም ሰብስቤ ወደ እናንተ ሰላም አጣላችሁ ቪዲዮን ሁሉንም አብረን የምናየው ስለሆነ ሁላችሁም ይሄን መልእክት ለሞላ ዓለም እንዲደርስ ሼርና ላይክ እያደረጋችሁ ትጀምራላችሁ ማለት ነው። በሁለተኛ መረጃችን የሚሆነው የአባታችን የአቡነ ያ ሀብተ ድንቅ ስራ ሲላቸው ጽና ይዞ ጽና እያጠና ይገኛል እያሉ ይገኛሉ። አንዳንዶቹ ደግሞ በሰንበት ትምህርት ቤት የተሰራ ነው ፌክ ነው እያሉ ነው። አንዳንዶቹ ደግሞ ታምር ነው እያሉ ነው። ቪዲዮን አብረን ሁላችንም ምንመለከተው ይሆናል እጅግ የሚገርም ነገር ነው። ሁለቱንም ቪዲዮ እስከ መጨረሻው በመከታተል ለሞላ ዓለም እንዲደርስ ሼርና ላይክ እያደረጋችሁ ትጀምራላችሁ ማለት ነው። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችን እና ወቅታዊ ጉዳዮችን እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ቀን በቀን ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ሆኑ። ቀጥታ ወደ ዛሬ ቪዲዮችን እንሄዳለን። በቅድሚያ የሞቱ ወገኖቻችንን ነፍሳቸውን ይማርልን፣ ላዘኑ ለተከዙ ቤተሰቦቻቸው ቤተዘመዶቻቸው ሁሉ መጽናት መጽናናት ይሁን። ከዚህ ውጪ ግን የእነዚህን ወገኖች ሞት ከቅድስት ቤተክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉንም ባይሆን አንዳንዶች አላችሁ ከመሀል የጂሃዲስትነት ስሜት የተጸናወታችሁ የእናንተን የደም ጠጭነት ፍላጎት ለማርካት ስትሉ ቤተክርስቲያናችንን መንገድ አድርጋችሁ መጠቀም በፍጹም አትችሉም። የአካባቢው እስልምና ጉዳዮች ጽህፈት ቤት ባስነበበው መግለጫ ላይ የመጨረሻው አንቀጽ ላይ ቤተ ክርስቲያናችን ሂዱ ተዋጉ ብላ ሸኘች አይነት የሚያስምስል እናታችንን ተጽዕኖ ውስጥ የሚከት ጽሁፍን አስነብቧል። ይህ ነገር በፍጹም ትክክል አይደለም፣ አይደለም። ዛሬ ጭር ባለበት ይቅርና ትላንት ስትገሉን ስታሳድዱን አብያተ ክርስቲያናቶቻችንን ስታቃጠሉ እንኳን ቤተ ክርስቲያናችን የተሰደዱ ልጆቿን ከመሸፈን እንዲሁም ደግሞ የሞቱትን አልቅሳ ከመቅበር ውጭ ሂዱ ጦር ስበቁልኝ፣ ጠመንጃ ያዙልኝ በፍጹም አላለችም። ይህ ቤተ ክርስቲያናዊ ባህሪ አይደለም። ነገር ግን ሌላ አንድ ምሳሌ መጨመር እፈልጋለሁ። በየአካባቢው አብያተ ክርስቲያናት ሲቃጠሉ፣ መነኮሳት መነኮሳት ሲገደሉ፣ ብዙ ኦርቶዶክሳውያን በጅምላ ሲጨፈጨፉ እንትም ቤተ እምነት ይህን አደረገን ብለን በፍጹም አናውቅም። ልባችን ግን እያወቀው ማለት ነው። ስለ ሰላም ያለን ፍላጎት ጽኑ ስለሆነ ዛሬም በመንግስት የሚገረዱ አንዳንድ አካላት እየሄዱ በሚጽፉትና በሚተነኩሱት ትንኮሳ ቤተ ክርስቲያንን የዚህ ኢላማ ማዕከል ማድረግ በፍጹም አይቻልም። ልጆቿንም በዚህ መንገድ ሰለባ ለማድረግ መጣር በፍጹም ነውር ነው። ይህንን እንላለን። እውነት ሁልጊዜ ነፃ ያወጣል። ቤተ ክርስቲያን በሌለችበት እያዋላችሁ ባላደረችበት እያሳደራችሁ የጸብ ምክንያት የጸብ አጫሪነት መነሻ አድርጎ መቁጠር በፍጹም አይቻልም። እናት ቤተ ክርስቲያናችን ስንዱ እመቤት ሁልጊዜ ስለ ሰላም የምትተነፍስ እንጂ ጸብን የምትጭር በፍጹም አይደለችም። የእስልምና ጉዳዮች መግለጫ በግልጽ ቤተ ክርስቲያንን የደፈረ ነው። ቃል በቃል ደብዳቤው ይህንን ይላል። በቀይ ከብቤ ያስቀመጥኩትን ደግሞ በደንብ ጥብቅ አድርጋችሁ አንብቡት። ቪዲዮውን እንዳያስጠፉት። አምሳና ከዚያ በላይ ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። ደጋግማችሁ በደንብ ኮፒ ሊንክና ሪፖስት አድርጉት። በቅድሚያ እግዚአብሔር ለሞቱ ወገኖቻችን ነፍሳቸውን ያሳርፍልን፣ ለቤተሰቦቻቸውን መጽናናትን ይስጥልን። አሁንም እላችኋለሁ በደንብ ኮፒ ሊንክና ሪፖስት ይደረግ። አባቶች ተናገሩ፣ አባቶች ተናገሩ እያላችሁ ኮሜንቱን አስጨንቁት። ቃል በቃል የደቡብ ወሎ እስልምና ጉዳዮች ይዞት የወጣው ደብዳቤ ቤተ ክርስቲያንን አሸባሪ ብሎ የፈረጀ ነው። ሁለት ነገርን መናገር እፈልጋለሁ። የመጀመሪያው ቤተ ክርስቲያን ትጥቅ አንግቦ ሰይፍ ሰታ እንዲዋጋላት ያሰማራችሁ እንዲዋጋላት ያስታጠቀችው የጦር ኃይል የላትም፣ የጦር ኃይል የላትም። በቤተ ክርስቲያን ስም ጦርነት የከፈተም፣ በቤተ ክርስቲያን ስም መሳሪያ የታጠቀም ኃይል የላትም። ቤተ ክርስቲያን የሰላም ደጅ እንጂ የጦርነት ቀጠናም አይደለችም። ስለዚህ ይሄንን መግለጫ ያወጣችሁ የደቡብ ወሎ እስልምና ጉዳዮች፣ ይሄንን ደብዳቤ አስተካክሉ። ሁለተኛው በዓለም ታሪክ እንኳን ገልጸን ብንመለከት አንዳችንም ጦርነት በክርስትና እምነት የተጀመረ ጦርነት የለም። ምክንያቱም እሱ ፈርቶ እኛ ጠብቀን የምናጸናው አምላክ የለንም። እሱ ፈርቶ እኛ ጠብቀን የምናጸናት ቤተ ክርስቲያን የለችም። በደሙ መስርቷታል እንጂ በእኛ አቅም፣ በእኛ ኃይል፣ በእኛ ብርታትም አልተመሰረተች። ስለዚህ ይሄንን ካለማወቅ የምትናገሩ፣ ይሄንን ካለማወቅ ግን የተለያየ ነገር ውስጥ የምትገኙ ሰዎች እረፉ እንላለን። እናንተ ውድ የሀገሬ ልጆች፣ ውድ አገራችሁ ኢትዮጵያን ጠብቋት፣ ውድ አገራችሁ ኢትዮጵያን አልሟት። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለሰዎች ልጆች ሁሉ ላለው ናታኔም ወንድማችሁ ነኝ። ሰናይ ጋር ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ ውስጥ ስለተገደሉ ለተገደሉ ሙስሊሞችን አስመልክቶ መግለጫ ወጥቶ ነበር። በዛ እና መግለጫው እንዲ በአማራ ክልል በደቡብ ወሎ ዞን መካነ ሰላም ከተማ መስከረም 23 ቀን 2018 ዓ ም በመስጂድ ኑር በኢሻ ሰላት ወር ወደ መስጂድ የታጠቁ ኃይሎች በመግባት ሃይማኖታዊ ግዴታቸውን በመውጣት ላይ የነበሩ አንደኛ የመስጂድ ዋና ኢማምን የወረዳው መጅሊስ ምክትል ሰብሳቢ፣ ሁለተኛ የመስጂድ አመራሮች፣ ሶስተኛ ደግሞ የመስጂድ ሀዲሞችን አሰቃቂና አረምናዊ በሆነ ሁኔታ መግደላቸውን የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አረጋግጦልናል። ጠቅላይ ምክር ቤቱም የእምነት ተቋማቱ የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት ሃይማኖታዊ የሚፈጸምባቸው መሆን የለባቸውም ና ድርጊቱን በጽኑ ያወግዛል በለው። የሃይማኖት ተቋማትን በእምነት ቦታዎች የሚደረጉትን ኮሳዎች ና በእምነት ተከታዮች ላይ የተቃጣ መሰል የጅምላ ግድያ ሊያወግዙ ና ሊቃወሙ ይገባል። ህዝብ በሙስሊሙም ይህንን በሃይማኖት ተቋማት ላይ የተቃጣ አደጋ ለመከላከል መረጃ በመለዋወጥ የሃይማኖት ተቋማትና አካባቢው እንዲጠብቅ ጠቅላይ ምክር ቤቱ ጥሪውን ያስተላልፋል። በብዛ ሃይማኖት ባለቤት ሀገራችን በተለያየ እምነት ውስጥ ያሉ ህዝቦች ለዘመናት ያቆዩትን ሰላማዊ ና መልካም መስተጋብር ሆን ብሎ ለመናድ ና ማባሪያ አጣ ቀውስ ውስጥ እንድትገባ የሚፈልጉ አካላት የፈጸሙት መሆኑንም እንዲሁ ጠቅላይ ምክር ቤቱ ይገነዘባል። በመጨረሻም ሁሉም ሃይማኖት ተቋማትና መሪዎች ይህ ጉዳይ አብሮ የመኖር እሴት እንዳይሸረሽር ብሎም እንዳያጠፋ ድርጊቱን እንድታወግዙ እንዲሁም በጽዕኖ እንድትተቃወሙ እየተጠየቀ መንግስትም ይህንን ተግባር በእምነት ቦታዎችና አባቶች የፈጸሙት ላይ ገብሔር እርምጃ እንዲወስድ እንጠይቃለን በሚል ይዘጋል። ሰላም ክርስቶስ ይብዛላችሁ። ሰሞኑን እየሰማን ያለ ነው በመካነ ሰላም ይመስለኛል። ሰዎች ወደ መስጅድ ውስጥ ገብተው ብዙ ምእመናንን እንደጎዱና እንዲሁም አሊሞችን እንደገደሉ እየሰማን ነው። ለሞቱት እንግዲህ እግዚአብሔር ለቤተሰቦቻቸው መጽናናትን ይስጣቸው፣ ለተጎዱትም እግዚአብሔር ፈውሱን ይላክላቸው። ነገር ግን ይህን አጀንዳ ቤተክርስቲያን ላይ እየለጠፉ እንደሆነ ሳይ ምን ያህል ለቤተክርስቲያን ጥላቻ ቢኖርባቸው ነው፣ እነዚህ ሰዎች እቅዳቸው ምንድን ነው የሚለው ነገር በጣም ነው የገረመኝ። ማለቴ ማን ይሁን ምን ይህን አደጋ የፈጸመው ይህን ነገር የፈጸመው ምንም አይነት ማስረጃ የላቸውም። ነገር ግን ቤተክርስቲያን ላይ ጥላቻ ስላለባቸው ብቻ የክርስቲያን ኮት እያደረጉ ነው። እንግዲህ የደቡብ ወሎ ሙስሊም እንዲሁም የደሴ ያወጡት ደብዳቤ ምን የሚል ነው? ፋኖን የገደለው አሉ። መስጅድ ውስጥ ገብቶ አሊሞቻችን ምዕመናንን የጎዳው ፋኖ ነው አሉና ይህም ፋኖ ያሰማራችሁ ደግሞ ቤተክርስቲያን ነች፣ ቤተክርስቲያን ፋኖን ልታስቆምልን ይገባል የሚል ደብዳቤ ነው ያወጡት። ማስረጃችሁ እስቲ እስቲ ማስረጃችሁን አውጡ። ቤተክርስቲያን ፋኖን ሂድና ተዋጋልኝ ቤተክርስቲያኔን ጠብቅልኝ ያለች ያለችበትን ማስረጃ አውጡ እናሳዩን እስቲ ምን ያህል ጥላቻ ቢኖርባችሁ ነው ግን? ወገኖቻችን፣ ማለት አሁንም ይሄ ማህበረሰብ አልነቃም። ክርስቲያኑ ማህበረሰብ አሁን ድረስ ተኝቷል። እንደዚህ የተሴረበት እንደዚህ ምንም በማታውቀው ቤተክርስቲያን አሁን እዚህ ጋር ኮት የተደረገችው ምንድን ምንድነው ምን አገባት ቤተክርስቲያን ፋኖን ሂድና ተዋግተህ እኔን ጠብቀኝ ብላ አሰማርተዋለች። ፋኖ ውስጥ ሙስሊም አማራ የለም? እኔ አልገባኝም። ፋኖ በሙሉ ኦርቶዶክስ ነው? ሙስሊም አማራዎች የሉ? ሙስሊም ፋኖ የለም? እና ምን ያህል ጥላቻ ቢኖርባችሁ ነው ግን ምን ያህል ቤተ ክርስቲያንን ብትጸየፏት ነው ምን ያህል አስተሳሰባችሁ የዘቀጠ ቢሆን ነው ግን ባገኛችሁት አጋጣሚ ቤተ ክርስቲያንን ለመምታት የምትነሱት፣ ባገኛችሁት በሄዳችሁት አጋጣሚ ቤተ ክርስቲያንን የሆነ ችግር ውስጥ ለማስገባት የምትሄዱት። በምን አይነት ጥላቻ ብታድጉ ነው ግን በምን አይነት ጥላቻ ብትማሩ ነው ግን በጌታ ስም ሲቀጥል፣ እኔ በጣም የገረምኝ እናንተ እርስ በርሳችሁ ሰላም ሆናችሁ ነው ግን ሌላ አካልን የውጭ አካልን ኮት ለማድረግ ራሱ የበቃችሁት። ምክንያቱም ከዚህ ቀደም እዚህ ቲክቶክ ላይ የሚያስተምር ኡስታዙን አህባሾች ገደሉት እያላችሁ ስታለቅሱ ነበር እ እርስ በርሳችሁ የምትፋጁ የምትገዳደሉ ናቸው። እስ ይህን ቪዲዮ ላስደምጣችሁ። ስለ አህባሾች ገለውታል። ልጁ ማለት ተቀብሯል ነው የሚባለው። ሶሻል ሚዲያ ላይ አህባሾች ከካሃዲያኖች ጋር በመሆን ሙስሊሙ ማህበረሰብ ገዳይ ሲሉ ስም ሲያጠፉ ነው የሚውሉት። ነገር ግን በተግባር መሬት ላይ የሚገድሉት እነሱ ናቸው እ እንደምትመለከቱት ይሄ ኡስታዝ እዚህ ቲክቶክ ላይ ሲያስተምር እናየው ነበረ። ነገር ግን አህባሾች ገደሉት። አህባሾች ሰው ገዳይ ናቸው። አህባሾች እኛን ጨረሱን ሊጨርሱን ነው ብለው አንድ ሰሞን ቲክቶክን ተቆጣጠሩት። በቃ ሲጮሁ ነበር አህባሾች ላይ ማለት ነው። የሆነ ችግር ሲነሳ የሆነ ችግር ይፈጥሩና ከዛ በኋላ እከሌ ገደለን ብለው ነው ኮት የሚያደርጉት ማለት ነው። ለዛም ራሱ ማስረጃው የታለ ብለው ሲጠይቋቸው ነበር። አህባሾች እንግዲህ እርስ በርሳችሁ እንደዚህ ነፍስን መስዋዕት እየተደራረጋችሁ እየተገዳደላችሁ፣ እየተጨፋጨፋችሁ እርስ በርሳችሁ ለሹመት ከሱሃቦች ጀምሮ እንደዚ ስትፋጁ ነው እዚህ የደረሳችሁት። እናንተ እርስ በርሳችሁ ሰላም ሆናችሁ ነው ወይ ሌላ የውጭን አካል ራሱ ኮት ለማድረግ የበቃችሁት? እርስ በርሳችሁ እንደዚህ መስጂድ ውስጥ ጦርነት አይደለም የምከፍቱት? ከዚህ ቀደም አህባሾች እየሰገዱ መስጂድ ውስጥ ጦርነትን የከፈታችሁ የከፈታችሁት አንደኛው ጆሮን እስከ መቁረጥ ድረስ የዛን አህል ጦርነት የምትከፍቱ ሰዎች ማለት ነው። ወሃብዮች አህባሾች መስጂድ ሄዳችሁ ጆሮቸውን እስከ መቁረጥ ድረስ እየሄዳችሁ ጦርነትን የዚህን አህል የምታስነሱ ሆናችሁ መስጂድ ውስጥ የዚህን አህል ነፍስን መስዋዕት የምትደራረጉ ሆናችሁ ሳለ የውጭን አካል ኮት ለማድረግ በመጀመሪያ እናንተ ሰላም መፍጠር አለባችሁ። እርስ በርሳችሁ ሰላም መሆን አለባችሁ። እርስ በርሳችሁ የዚህን ያህል እየተፋጃችሁ፣ ሊያውም እንዲሁ ዝም ብሎ ቦታ አይደለም ልትሰግዱ የምትሄዱበት ቦታ ላይ መስጂድ ውስጥ ነው እንደዚህ እኮ የምትገዳደሉት። እናንተ እናንተ የዚህን ያህል ደም የተጠማማችሁ የምትገዳደሉ ሰዎች ሌላ አካልን ወይም ቤተ ክርስቲያን ኮት ለማድረግ ትንሽ አታፍሩም? እርስ በእርሳችሁ ሰላም ስትሆኑ እኮ ነው ሌላ አካል ነው ጠላት ሊሆን የሚችለው ብላችሁ ልታስቡ የምትችሉት ማለት ነው። እርስ በርሳችሁ እየተፈላለጋችሁ የምትገዳደሉ ሰዎች እኮ ናችሁ። እና ወገኖቻችን ያው ክርስቲያኑ ማህበረሰብ አልነቃም አሁንም ድረስ ያሽቃብጣል፣ ተኝቷል፣ ምናምን። እናንተ ግልጽ የሆነ ጥላቻችሁን እያሳያችሁ ነው። እናንተ ግልጽ የሆነ አላማችሁ ምን እንደሆነ እያሳያችሁ ነው። ያው ክርስቲያኑ ማህበረሰብ ግን እስካሁን አልነቀም እናንተ ስራችሁን እየሰሩ በአማራ ክልል መካነ ሰላም ከተማ የተፈጠረው ምንድን ነው? ስለ ጉዳዩ ለማጣራት የተለያዩ የመንግስትና የግል ዜና ምንጮችን ብመለከትም ያገኘሁት መረጃ የለም። ሆኖም ግን በግል እንደደረሱኝ ጥቆማዎች ከሆነ ትናንት መስከረም 23 በመካነ ሰላም ከተማ ከምሽቱ አራት ሰዓት ተኩል አካባቢ በታላቁ ኑር መስጂድ በተፈጸመ ጥቃት የመስጂዱ አመራሮች፣ ኢማሞች፣ እንዲሁም ሀዲሞች መገደላቸውን በርካቶች መጎዳታቸውን ተገንዝቤያለሁ። በዚህም የመካ ሰላም ወጣቶች እባካችሁ ድምፅ ሁኑን። ሃይማኖት ሳንለይ ተከባብረን በምንኖርባት ከተማ በጉልበተኞች ምክንያት በተፈጠረ የሰላም እጦት ወጥተን መስራት አልቻልንም፣ በማለት የድረሱልን ጥሪያቸውን አሰምተዋል። ሕይወታቸውን ላጡ ነፍሲማር፣ ለቤተሰቦቻቸው ደግሞ መጻናትን እመኛለሁ። መልካም ጊዜ ትናንትና በአማራ ክልል በደቡብ ወሎ ዞን በመካነ ሰላም ከተማ የኦርቶዶክስ አማጺ የሆነው ፋኖ መስጊድ ውስጥ ገብቶ ሰላት የሚሰግዱ ምእመናኖችን ገሏቸዋል። ዛሬ ደግሞ ኮሜንት ሴክሽን ላይ እንድትጽፉት የምጠይቃችሁ ቤተ ክርስቲያንን ለቀቅ የሚል ነው። ስለዚህ ቪዲዮን ላይክ ማድረግ የኮፒ ሊንክ ማድረግና የመደመር ምልክት ካለ እሱ መጫን አትርሱ። በመጀመሪያ ደረጃ ለሞቱ ወገኖቻችን እግዚአብሔር ረፍተ ነፍስን እንዲሰጣቸው ልባዊ ምኞቴን አቀርባለሁ። በኢትዮጵያ ውስጥ በተለያዩ ስፍራዎች ላይ የእርስ በርስ ጦርነቶች፣ የእርስ በርስ ግጭቶች ይከናወናሉ። በዚያ ደግሞ ከየትኛውም ቤተ እምነት በላይ የተጎዳው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ግን አንድ ቀንም ወጥተን የእንትን የእንትን ሃይማኖት ሰራዊት የእንትን እንትን እያለን እንደዚህ አይነት ሀሳቦችን ስናነሳ ታይተንም አናቅም አናደርጎምም። ያው ደግሞ ዛሬ ደግሞ እንደምትሰሟት እሷንና እሷን መሰል ሰዎች ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሙጥኝ ብለዋል። ባገኙት አጋጣሚ የግዝ አጀንዳ ተነሳ ዘለው ቤተክርስቲያን ሮጥ ይመጣሉ። እንደዚህ አይነት አደጋዎችም ሲፈጠር ዘለው ቤተክርስቲያን ውስጥ ይሮጣሉ። እና እኔ አንድ ልላችሁ የምፈልገው ነገር ቤተክርስቲያናችንን ለቀቅ አድርጓት። በተነሳው አጀንዳ ሁሉ ቤተክርስቲያን ላይ ጣታችሁን ለመጠቆምና ቤተ ክርስቲያንን ለመስደብ በዚህ ልክ መጋጋጣችሁ ምንም አትራፊ ነገር የለውምና፣ አብሮ ለመኖር ሲባል ግን ቢያንስ በልኩ ብትከበሩ ጥሩ ነው። ጻድቁ ሀብተ ማርያም በጠናል እኛ ልጆችህ አድነን፣ አውጣን ከፈተና አልብሰን የብርሃን ንፋና

የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ለማንጠራጠር ላይክ በማድረግ ጨርሱልኝ። እነዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮች እንዲሁም ደግሞ በጥቂት ደቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ቤተሰብ ይሁን። ሀሳብ ስቴታችሁን ኮሜንት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።